አሰላሙ አለይኩም ወረህመቱ ላህ ወበረካቱሁ የመታደስ ስጦታ ይላል። አንዳንድ ጊዜ በህይወት ሁለተኛ እድል የማይሰጡ ሁኔታዎች ያጋጥመዋል። ሁለተኛ እድል ከተገኘ ግን ችላ ሳት ተጠቀሚበት ወይም ተጠቀመበት። አንድ የቆሰለው ውጫዊ አካላችን በመድኃኒት ታግዘም አልታገዘም በአስገራሚ ሁኔታ ወደ ነበረበት ሲመለስ አንዳንዴ በጠነከረ ሁኔታ ራሱን አድሶና ና አቋቁሞ ማየታችን ሁልጊዜ ሊያስገርምን የሚገባ ሂደትና ታላቅ ስጦታ ነው። ይህ ሁኔታ ለሁሉ ሰው የተሰጠውን በማንኛውም ሕይወታችን ዘርፎች ያለውን ሁለተኛና ዳግም እድል እውነታ ተጠቃሚ ሁሉም ሰው ግን አይጠቀምበትም። ከዳግም እድል ውጪ ብዙዎችን ዛሬ የደረስንበት ደረጃ አልደረስንም። የተበላሸው እንደገና ሲታደስ፣ የደከመው እንደገና ሲያገግም፣ የጠፋው እንደገና ሲገኝ፣ ትቶን የሄደው እንደገና ሲመለስ፣ ለሁለተኛ እድል መታደስን ስጦታ እናያለን። እንግዲህ የጥበብ ወሳኝነት እዚህ ጋር ነው ያለው። ጠቢባን ከእጃቸው አንድ የሄደውና የተጸጸጡበት ነገር እንደገና በእጃቸው የሚመለስበት እድል ሲመጣ እንዴት መጠቀም እንዳለባቸው በሚገባ ያውቁበታል። ምናልባት በሰው ጤና ቀውስ ለሚሆን ልምንብን ራስህን ከመጋለጥህ የተነሳ የጤንነት ቀውስ ውስጥ ትሆናለህ። ምናልባትም ከሰራሃቸው ውሳኔ ስህተቶች የተነሳ ማህበራዊ ቀውስ ውስጥ ራስህን አግኝተህ ሊሆን ይችላል ከልብህ ከባህሪ ጉድለት የተነሳ የራስህ የሆኑትን ሰዎች ከአንተ አረቃቸው ይሆን ይችላል። ወይም ደግሞ ከተዛባ አካሄድ የተነሳ ስራህን ወይም ንግድህን አጥተ ይሆናል። እነዚህ መሰል ሁኔታዎች የመታደስ እና ሁለተኛ እድል የሚሰጡህ ጊዜ እንዳለ አትዘንጋ። አይህ ብዙ ሰዎች ችግር ነገሮችን ከመበለከታቸው ሳይሆን የተበላሹት ሁኔታዎች የሚታደሱበት ሁኔታ ሲቀርብላቸው ያንን ያለማየት ወይም አይተውት ፍላጎት የማጣት ዝንባሌ ነው። ሁሉም ነገር እንደገና ሊታደስ ህይወት ሊዘራ ሊመለስ እና ሁለተኛ እድል ይዞልህ ሊመጣ እንደሚችል በማስታወስ መኖር አስፈላጊ ነው። እነዚህ እድሎች ሲመጡ ግን ለይቶ ማወቁና ተገቢውን እርምጃ መውሰድ ፍቃደኛ የመሆኑ ኃላፊነቱ እኛ ጋር ያለ ነው። የመታደስ እና ሁለተኛ እድል የማግኘት እድል ለሁሉም ሰው የተሰጠ ነው። ያንን የማየትና የመጠቀም ትክክለኛ ምላሽ የሚሰጡበት ብቻ ግን ይህንን ታላቅ የተፈጥሮ ስጦታ እስከ ጥጉ ይጠቀሙበታል። አንዳንድ አንዳንዶቹ የመታደስ እድሎች ራሳቸውን ወደ አንተ የሚያቀርቡ ሁኔታዎች ናቸው። አንዳንዶቹ ደግሞ አንተው በመንቀሳቀስ ውን ልታደርጋቸው የሚገቡ ሁኔታዎች ናቸው። ይህ ሆነ ያ፣ ግን ሁለተኛ እድልና የመታደስ ስጦታ አንተን ፍላጎትና ተሳትፎ የሚጠይቅ አስገራሚ እድል መሆኑን አትዘንጋ ወይም አትዘንጊ። ውድና የተከበራችሁ ውድ እህቶችህ በተለይ በስደት ዓለም ላይ ሁናችሁ ብዙ ነገር ደክማችሁ ብዙ ነገር ለፍታችሁ ብዙ ነገር ውሳኔ ወስናችሁ ግን ሁሌ